ሁን ከስራ እኔ ሀብ ሲመጣ ደስ አለኝስ። በቃ እንደው በቃ ወንድም መከታ ነው። አንዳንዴ መከታ መከታ ፍፄ፣ እንኳን ደስ አለክ። ይህንን አድርሱልኝ ፍፄን፣ ልፋትህን አልወደቀም። እኔማማ ለእነሱ ስል ከብዙ ሰው ጋር ተወቃቅሶ ተጋፍቶ አረ፣ እኔ ልጁ ዛሬ ይወቁጡታል ብዬ ነበር። እንግዲያው አልወቁጥም፣ ነገ ይጠብቅ ነገ ይወቀጣል። አረ እሱ ይሄን እነሱ ሳይወቅቱ በራሱም ሳይወቀጥ አለ ብለሽ ነው መኖር፣ ራሱ እንጂ የጨረቃ ፋሚሊ እንኳን ደስ አላችሁ፣ ምትወዷቸው፣ ማትወዷችሁ ኛኛኛኛ ዛሬ ድርበሉ። አውሩ፣ አውሩ፣ አውሩ። አይ ተራ ከታች ያሉት እያወራችሁ እኔ ደስታዬ ነው። ግለጹ ደስታችሁ። እንኳን ደስ አላችሁ፣ እኛ ደስ ብሎናል። እንኳን ደስ አላችሁ የጨረቃ ፋሚሊዎች። እንግዲህ ያሉት ያውሩ፣ እድል እንሰጣቸዋለን። አውሪ እስኪ እናቴ፣ በውስጥ እናወራለን። እዚህ ካልፈለግሽም አታውሪ አንቺ። አይ እየሰማኋችሁ ነው እኔ፣ ስራ ይዤ ነው፣ ግቢ እያጠብኩ ነው። ታያቸዋለሽ፣ ግን ለማንኛውም ትከታተያቸዋለሽ

ለማን ለጠላቶቻቸው ለጠላቶቻቸው ለሱ ሁለት ያስፈልጋሉ ሁለት ያስፈልጋሉ። ሁለቱም በሁለቱ አይን መያያቸው የነሱ ሚሊየን ገመድ አዘጋጃለሁ በረኪና፣ ሚሊየን ፍላሽ፣ ሚሊየን ብላሽ፣ ማፊ ሙሽኪላ ለራስ ይሳላል። ፍላሽ ነው የሚሻለው፣ ፍላሽ በአንዴ ነው እጭ፣ እሱ ያቃጣ ነው የሚያረጋጭ። እኔ የደስታ ምንጭ እኔ ደስታ ያልቻልኩትም እኮ የደስታችን ምንጭ ነን፣ ምንጭ ናቸው። የስግደት ዓለም በሙሉ ያለ ይህን ፈገግታ ይህን ፈገግታ ነገ ሲያዩ ሁሉም ያለኝ እሺ፣ በቃ እመጣለሁ፣ እልክልሻለሁ። በቃ ፎሎ ስላደረኩሽ ስትመጪ አዩዬ አዩዬ መልሽ ፎሎ ፎሎ አሁን ማጣት አልችልም። እናንተ ደስታ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አላችሁ። የጨረቃ ፋሚሊ በሙሉ ሃዩዬ የገስቲ ነው። ምቀኛው ያራረ። እንደው በቃ አልኩኝ እኮ። አዎ ሀብዬ፣ እንግዲያ ወንድሙን እንግዲህ መከታ ነው። አላይ ይስጣው ይመጣል። ሪኮርድ አደርግልሻለሁ። እሺ፣ እሺ። ኢንቦክስ ላይ አስቀምጫ አንተን ባይ ቦሳ ያስቀምጫል። ግስተኛ ነን፣ መጥፎ ሳንናገር መጥፎ ሳናወራ ሁለቱም ስንፖስት በሁለቱም አይን ስናያቸው ደስታቸው ደስታቸው፣ የእነሱ ደስታ የእኛ ነው። በደቂቃ ፈገግታቸው፣ በደቂቃ ንጹህ ልብ፣ በደቂቃ ወንድም እየው ራስ አለ። በደቂቃ ፈገግታቸው፣ ግቢልኝ ሃዩዬ ግቢልኝ፣ ነይ ግቢልኝ፣ ነይ ነይ ግቢልኝ፣ እንኳን ደስ አለሽ፣ ነይ እንኳን ደስ አለሽ። አዩ ምንድን ነው መስታት ልኪም እንዴ ነስብሻለሁ፣ አንችልም ወጥተሽ ግቢ። ወንድም መከታ ነው። እንኳን እንኳን መጣ ደስ አላችሁ። እኔ ደስ ብሎኛል። እንኳን ደስ አላችሁ። እኔ ሚሊዮን ገመድ አስቀምጫለሁ። አሁን ሚሊዮን ገመድ ግቢ እንጂ አያቴ ግቢ

እንኳን እራኔ አንደኛ ደረጃ እኔ ነኝ። አሁን እዛ ቁጭ ብዬ ዩቱብን እየተከታተልኩ የነበረ እኔ ነኝ። ከዛ ወየ ወይኔ ደስታ ያልቻልኩ ቪዲዮ ገና ከታረቂ በኋላ ነው ቲክቶክን የለቀቀችው ኬኬ። ነይ በናትሽ፣ ኬኬ፣ እንኳን ደስ አለሽ። ኬኬ ነይ ነይ፣ ግቢልኝ ነይ አረ፣ ወላሂ እንኳን ደስ አላችሁ ሁላችሁም። እንኳን አብሮ ደስ አለ። ወላሂ ሁለታችሁ አብሮ ስለሚትወዱ በጣም ነው የሚወዳችሁ። እውነት እኛ የምንወደሽ ታዲያ ሁለታችሁን ከሄድን ነገር ማሰብ ለእራሱ ነው ታውቃላችሁ ደ

አይ ዟችሁ፣ እኛ መጥፎ ነገር አናወራ። አይ ሚና ብሩክ ብቻ ሚወድ አይ ሚና ብሩክ ሚወድ አንድ ጀመር መቼ መቼ ጣሉ። እንኳን ደስ አላችሁ! እንኳን ደስ አላችሁ! ይሻል ይሻል

አራጋቢዎች ማለት ነው። ይብላኝላችሁ ግን የምር ይብላኝላችሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ ሰውየው ስለሌለ ነው እንደዚህ ማጨበጨው ደስ ብሎ እንኳን ደስ አላ አሲር ከፈለጋችሁ በነጻ ቢንቶ ከፈለጋችሁ በነጻ ወስ ወስ ወስ ወስኛለሁ ባይ ዛሬ ወስኛለሁ፣ ወስኛለሁ፣ ወስኛለሁ፣ ወስኛለሁ

ኧረ በጣም ደስ ብሎ ነው። እንኳን ደስ አላት። ዛሬ ምንድነው? ገና ገና ይወቀጠ

እነሱ የማይወድ ሴጣን ብቻ ነው። ባጋንን ትስራ ሴጣን ብዙ ሴጣን አለ። ብዙ ሴጣን ስታያቸው ራሱ ያሳሳሉ። እንኳን እንኳን መቅዳት ቀርቶ እንደ አላየሽን ፈገግታቸው በትንሽ ፈገግ የሚሉ ጀግኖች መጨረሻው ወይኔ ውስጤ እንዴት እንትል እንዳለ ትናንትና በጣም ያለቀስኩበት። ሁላችሁም አውፉ በሉት እንግዲህ ያው ባለማወቅ የሰው ልጅ ይሳሳታል። አበሉት። በሱ አይደለም እሷ በቃ እንዲ ኩርምት ብላቸው ብሏ ሲሄድ እሱም ከልቡ እኮ አይደለም። እሱ ነበረ እዛኔ። አሁን ደግሞ ዛሬ በቃ ደስ ብሏታል። ትላንትና አዝና ስለነበረ ደስ ብሏታል። በጣም ደስ አላት። ወንድም መከታ ነው። ወንድም የምትኮሪበት ነው። አይ ሚና ብሩክ መቼም ሆነ ዛሬም ነገም ዛሬም አንድ ናቸው። ወልደው ከብደው ስኬታማ ሆነው በልጅ ልጃቸው የቤተሰቦቻቸው ለዓለሙ በሙሉ ነው የሚተርፉት። እግዚአብሔር ያርግላቸው ያርግላቸው። እግዚአብሔር ፍቅራቸውን ይጨምር። አሚን። እና ደግሞ ብሩ ከራሱ ያው ታላቅ ነው ብሎ አክብሮ እሺ በማለቱ ራሱ እግዚአብሔር ያክብረው እውነት እግዚአብሔር ግዴታው ነው ወንድም መከታ ነው አይሚም እራሱ አየሹ ተነጋግረው ፈተው ነው እሱ ጋር የመጡት ወንድምም መከታ ነው እሷና እሱም በአንድ አይን ነው የሚታዩ፣ ቤተሰቡ የሚወዳቸው የሚሳሳላቸው ቆንጅዬዎች፣ ሸጋዎች። ግን ደግሞ አንዳንድ አንዳንድ ወንድ ቢሆን አንዳንድ የፈለገ ታላቅን ታናሽም ወንድም ሆነ የሆነ አይን አውጣ የሆነ እሺ የማይል አለ። ግን እሱ ብሩግ ደግሞ ሴትም አክባሪ ነው፣ ወንድም አክባሪ ነው፣ እናት አክባሪ ነው። እግዚአብሔር እግዚአብሔር ይታዘዝለት። እውነት እሷ ነው እያለች ነበር እኮ። መልካሙን ይቅጠሩ ምናምን ብላ ቤቴን ልቀይር ነው ሀብቴ ይመጣለ። ብሎኝ ነው ካሜራ ያስቁት አለች። አዎ ግን እኔ አልሰማሁም፣ እንዲያው እስከ መጨረሻ አላዳመጥኩም። ስትሮንግ እያደረኩ የመጨረሻው አይቼ ቤቴን ከፈልኩ። የደስታ ይብዛት ማለት ነው እይታ ስለ እንትን ስለሚልላቸው ከፍታለሁ። አይ